ሰላም ሰላም ውድ የዘመን ስፖርት ቤተሰቦች እንዴት ቆያችሁ? ዘመን ስፖርት ትኩስና አዳዲስ የሀገር ውስጥና የውጭ ስፖርታዊ መረጃዎችን የምታገኙበት ቻናል ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑና በየቀኑ መመልከት ትችላላችሁ ማለት ነው። እንግዲህ የሰላሳ አንደኛ ሳምንት የእንግሊዝ ፕሪሚየር ሊግ የተለያዩ ጨዋታዎች ትናንትና ምሽቱን ሲደረጉ የተለያዩ ውጤቶችን ተመልክተናል። ከእነዚህም ጨዋታዎች መካከል ክርስቲ ክርስቲያል ፓላስ ከብራይተን ኤንድ ሆቫልቤን ሁለት ለአንድ በክርስቲያል ፓላስ አሸናፊነት እየተጠናቀቀ ጨዋታ ነው። ኤፕስዊች ታውን ከወልቭስ በወልቭስ የሁለት ለአንድ አሸናፊነት የተጠናቀቀም ሲሆን ኤፕስዊች ታውኖች ከወዲው ከወዲሁ መውረዳቸውን አረጋግጠው ነው ይህንን ጨዋታ ያደረጉት። ስለሆነም ወልቭሶች ሁለት ለአንድ በሆነ ውጤት ማሸነፍ ችለዋል። ዌስትሃም ዩናይትድ ከበርንማውዝ ጥሩ ፍክክር የተመለከትንበት ጨዋታ ነበር። በዚህም ጨዋታ ሁለት አቻ በሆነ ውጤት ሲለያዩ፣ ተጠባቂ የነበረው የአስቶንቪላ ከኖቲንጋም ፎሬስት ይህ እንግዲህ የደረጃ ለውጦችን ሊያስከትል የሚችል ጨዋታ ነበረ በአስቶን ቪላዎች አሸናፊነት ነው እንግዲህ ሁለት ለአንድ በሆነ ውጤት አስቶንቪላዎች ማሸነፍም ችለዋል። ከዚህ ውጭ እንግዲህ ኤቨርተን ከአርሰናል ያደረጉት ጨዋታ ነበረ እንግዲህ ተጠባቂ ሳምንቱ ተጠባቂ ጨዋታ የነበረው በዚህም ጨዋታ እንግዲህ ኤቨርተኖች አርሰናልን እጅግ ከፍተኛ ትንቅንቅ አድርገው አንዳቻ በሆነ ውጤት መለያየት ችለዋል። እንግዲህ ትናንትና ምሽት በጎዲሰን ፓርክ ነው ይህ ጨዋታ የተደረገው የሰላሳ አንደኛ ሳምንት አርሰናል ከኤቨርተን ባደረጉት ጨዋታም አንድ ለአንድ በሆነ አቻ ውጤት ተለያይተዋል። አርሰናል የፕሪምየር ሊጉን ዋንጫ አሳልፎ ለሊቨርፑል ለመስጠትም ጥቂት ጨዋታዎች ቀርቶታል። የአርሰናሉ አሰልጣኝ ማይክል አርቴታም በዚህ ጨዋታ መቆጣታቸውን አልሸሸጉም። አርሰናል ከፕሪምየር ሊጉ የሻምፒዮንነት ፍክክር ቀስ በቀስ እየራቀም ይገኛል። በዛሬው ጨዋታም አርሰናል ከሊቨርፑል ተቀናቃይ ክለብ ኤቨርተን ትልቅ ፍልሚያም ገጥሞት ነበረ። በምሽቱ ጨዋታ በመርሲ ሳይድ ላይ ያለው ድል ቢያንስ ከመሪው ሊቨርፑል ያለውን የነጥብ ልዩነት ወደ ዘጠኝ ዝቅ የሚያደርገው ቢሆንም ነገር ግን አርሰናል ሊጠቀምበት አልቻለም። ኤቨርተኖች በሁለተኛው አጋማሽ መጀመሪያ ላይ ኤሊማ ኒዴ በኤቨርተን በኩል የተሰጠውን የፍጹም ቅጣት ምት ወደ ጎል ቀይሮ ኤቨርተን ናቻ ከማድረጉ በፊት ሊያንድሮ ትሮሳርድ ካስቆጠረው ጎል በተጨማሪ ሌላ ጎል ለማስቆጠር አርሰናል ፈቃደኛ አልነበረ። ማይክል አርቴታ ከቤቢስ ጋር ባደረገው ቆይታ በተለይ በማይልስ ሉዊስ ስኬሊ ጥፋት ሰሪነት በኤቨርተን የክንፍ መስመር ተጫዋች ጃክ ሃሪሰን ላይ ጥፋት በመፈጸሙ የተሰጠው ፔናልቲ መቶ በመቶ ስህተት ነበር ብሏል። ጨዋታውን በጣም ተቆጣጥረን ነበር። በሁለተኛው አጋማሽ የበላይነቱን ይዘን እንቀጥላለን ብለን ተስፋ አድርገን የነበረ ቢሆንም ነገር ግን ከምንም ነገር በመነሳት ዳኛው የሰጠው የፍጹም ቅጣት ምት ስህተት ነበር ብሏል። አስራ አምስት ጊዜ በተደጋጋሚ አይቼዋለሁ። በእኔ አስተያየት በጭራሽ ፔናልቲ አያሰጥም ሲል የአርሰናሉ አሰልጣኝ ሚካኤል አርቴታ ተናግሯል። ሊቨርፑልም ዛሬ ከፉላም ጋር የሚጫወት ሲሆን ይህንን ጨዋታ የሚያሸንፍ ከሆነ ሰባት ጨዋታዎች እየቀሩት መሪነቱን ወደ አስራ አራት ነጥብ የሚያሳድግ ይሆናል። ለአርሰናል በአምስት አመታት ውስጥ የመጀመሪያውን ትልቅ ዋንሻ ለማንሳት በአርቴታ ቢዮት ማለት ነው። ከባድ ጨዋታዎች ከፊቱም እየጠባበቁት ይገኛሉ። መድፈኞቹም ከፊታቸው የሚገጥማቸውን ከባድ ፍልሚያ በመፍራት በተጠባባቂ ወንበር ጨዋታውን ቢጀምሩም ነገር ግን እንደጠበቁት ያን ያህል ጨዋታው ቀላል አልሆነላቸውም። ኤቨርተኖች ጋር ከባድ ፍልሚያም አድርገው እንግዲህ በመጨረሻም አንዳቻ በሆነ ውጤት መለየት ችለዋል። በዚህም እንግዲህ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡ አሁንም በነበረበት የሚቀጥር ሲሆን እንግዲህ ሊቨርፑል ዛሬ ቀሪ ጨዋታ ይኖረዋል ማለት ነው። የሰላሳ አንደኛ ሳምንት ይህንን ጨዋታ የሚያሸንፍ ከሆነ ነጥቡን 75 ነጥብ በማድረስ እንግዲህ ከአርሰናል ጋር ያለውን የነጥብ ልዩነት የሚያሰፋም ይሆናል እንግዲህ ባለው የደረጃ ሰንጠረዥ ማለት ነው። ሊቨርፑል አንድ ጨዋታ እየቀረው በሰባ ሶስት ነጥብ የአንደኝነቱን ደረጃ ይዞ እየቀጠለ ሲገኝ አርሰናል ትላንትና ነጥብ መጣሉ ተቀትሎ ስልሳ ሁለት ነጥብን በመያዝ ሁለተኛ ደረጃ ላይ ይገኛል። ኖቲንጋም ፎሬስት ትላንት በመሸነፉ አምሳ ሰባት ነጥብ በመያዝ ሶስተኛ ደረጃ ላይ ሲገኝ ቼልሲ አምሳ ማንቸስተር ሲቲ 51 እንዲሁም አስቶን ቪላ 51 ነጥብ ላይ ተቀምጠዋል። ሰባተኛ ደረጃ ላይ የሚገኘው ኒውካስል ዩናይትድ ዛሬ ጨዋታ ይኖረዋል። እንዲሁም አንድ ተስተካካይ ጨዋታም የሚኖረው ይሆናል። እነዚህን ሁለት ጨዋታዎች የሚያሸንፍ ከሆነ በቀጥታ ከሰባተኛ የደረጃ ሰንጠረዥ ወደ አራተኛ ከፍ በማለት ለቀጣይ ዓመት የቻምፒየንስ ሊግ ፉክክር ራሱን የሚያረጋግጥ ይሆናል። ሪያል ማድሪድ አንድ ቫሌንሺያ ሁለት የጨዋታ ዘገባና ሎስ ብላንኮቹ ሎስ ብላንኮቹ በአሸናፊነት ውድድር ሲሰናከሉ፣ ትናንት ምሽት ሪያል ማድሪድ ወደ ቫሌንሽያ በመሄድ በስፔን ላ ሊጋ ከቫሌንሽያ ጋር እየተጫወተ ነበረ ቢሆነም ሪያል ማድሪዶች ተሸንፈው ተመልሰዋል። ሎስ ብላንኮቹ በካርሎስ ኮርቤራን የሚመራውን ቫሌንሽያ ሁለት ለአንድ በመሸነፍ በላሊጎ የሻምፒዮንነት ውድድር እጃቸውን እየሰጡ ይመስላሉ። ጁዴ ቤሊንጋ በምሽቱ ያልተጠበቀ ሽንፈትም መበሳጨቱን አልሸሸገ። ቅዳሜ ከሰዓት በኋላ በተደረገው ጨዋታ ሪያል ማድሪድ የላሊጋውን ዘውድ ለመንጠቅ ቢጫወትም በቫሌንሽያ ሁለት ለአንድ አንድ በሆነ ውጤት ተሸንፏል። ሞክታር ዲያካቢ በአስደናቂ የመጀመሪያ

መሪ ማድረግም ችሏል። ሪያል ማድሪድም ቪኒሺየስ ጁኒየርን ከአጣ በኋላ ብዙም ሳይቆይ የማድሪድ የክንፍ ተጫዋች ብዙ ጥረት ቢያደርጉም የተሳካላቸው አይም፣ በዘጠና አምስተኛው ደቂቃ ቫሌንሺያዎች ፈጣን የመልሶ ማጥቃት በማድረግ ሁጎ ድሮ በግንባሩ በመግጨት ማድሪድን ከአቻነት በከባድ ሽንፈት አላብሶት፣ ቫሌንሺያ ከመውረድ ለመዳን ያደረገው ጥረትም ስኬትን አስገኝቶለታል። ጨዋታው እንደተከፈተ ካርሎ አንቸሎቲ ባለፈው ሳምንት መጨረሻ በላሊጋ ሌጋኔሲንካ ያሸነፈው ቡድን አራት ለውጦችን ያደረጉ ሲሆን ቪኒሺየስ ወደ መጀመሪያ አሰላለፍ ከተመለሱት ተጫዋቾች አንዱም ነበር ብራዚላዊው። ክሊያም ባፔ በሜዳው ከወረደ በኋላ በማድሪድ የአራት ጨዋታዎች የግብ ድርቅን በፍጹም ቅጣት ምት እንዲያጠፋ ድል የተሰጠው ቢሆንም ነገር ግን ጆርጂ ማማርዳሽቪሊ ደካማ ሙከራውን በምቾት በመመለስ በአንድ ወር ጊዜ ውስጥ የሁለተኛውን የነጥብ ጨዋታ ሪያል ማድሪዶች እንዳያሳኩ ማድረግ ችሏል። ለማድሪድ የመጀመሪያ ጨዋታውን እያደረገ የነበረው የ19 ዓመቱ ግብ ጠባቂ ፍራንክ ጎንዛሌዝ ባለሜዳዎቹ እንዳይሰናከሉ ማድረግ የቻለ ቢሆንም ጥረቱ ግን ፍሬ አላፈራለትም። ተከታታይ የምባፔ ኳሶች የማማርዳ ሽቪሊ ጓንቶችን በተደጋጋሚ መምታት ቢችሉ፣ ነገር ግን የስፔኑ ኃያል ክለብ በመጨረሻም እጁን ለመስጠት ተገዷል። እንግዲህ በመጪው ማክሰኞ እነዚህ ሁለት ነጥብ የጣሉና በእንግሊዝ ፕሪሚየር ሊግ ነጥብ የጣለው አርሰናል እና በስፔን ላሊጋ የተሸነፈው ሪያል ማድሪድ በቻምፒየንስ ሊጉ በሩብ ፍጻሜው ከባድ የሆነ ትግል ያደርጋሉ። በእንግሊዝ ፕሪሚየር ሊግ አርሰናል እንግዲህ የኋላ ደጀኑን ገብርኤል ማግሃሌሽን ሳይዝ ነው ወደ ሜዳ የሚገባው። በዚህ ጨዋታ ሪያል ማድሪድ ከአርሰናል የተሻለ ሙሉ ስብስብን ይዘው ወደ ሜዳ የሚገቡ ይሆናል። ከፍተኛ ፍክክርን በምንመለከትበት በዚህ የአውሮፓ ቻምፒየንስ ሊግ ጨዋታ ማን ያሸንፋል? የእንግሊዙ አርሰናል ወይስ የስፔን ላሊጋው ሪያል ማድሪድ? ከሁለት ቀናት በኋላ ማክሰኞ ምሽት 3 ሰዓት ከ45 ሲል ጨዋታውን የምንመለከተው ይሆናል። ኤንዞ ማሬስካ የቼልሲውን ኮከብ የዓለም ምርጥ ሲላ ሞካሽቶታል። ኤንዞ ማሬስካ ለሞይሰስ ካይሴዶ በምስጋና የተሞላ ቃሉን መስጠትም ችሏል። የቸልሲው አሰልጣኝ ዞማሬስካ ከሞይስ ካይሴዶን ለመወደስ አላፈሩም። ሰማያዎቹ በዚህ ውድድር ዘመን ቢቸገሩም ከ2021 በኋላ ለመጀመሪያ ጊዜ በፕሪምየር ሊጉ ቶፕ ፎር ውስጥ ነው ለመጨረስና የቻምፒየንስ ሊግ ቦታን ለማግኘት መፋለማቸውን ቀጥለዋል። ባለፉት ጥቂት አመታት ውስጥ የቼልሲ የምልመላ አካሄድ ላይ ትክክለኛ ትችት ሲሰነዘርበትም ቆይቷል። ነገር ግን ሞይሰስ ካይሴዶ በ2023 ከብራይተን ሆቫልቤን በ115 ሚሊዮን ፓውንድ የብሪታንያ ሬከርድን በማስመዝገብ ከተዛወረ በኋላ የወደፊት ምዕራፉ ሊያደርጉት ከሚችሉት ልዩ እንቅስቃሴ ማድረግ ይችላል ተብሎም የተጠበቀት ተጫዋች ነበር። የሦስት አመቱ ተጫዋች በዚህ ውድድር ዓመት እስካሁን እያንዳንዱን ፕሪሚየር ሊግ በቋሚነትም ጀምሯል። በሁሉም ጨዋታዎች ከሞላ ጎደል ዘጠና ደቂቃዎችንም ተጫውቷል። በሐሙስ የለንደን ደርቢ ቶተንሃም ሆትስፐር ባሸነፈበት ጨዋታ ብርቅዬ ጎል አስቆጥሮ ተሽሮበታል። ኤንዞ ማሬስካ ከሱ ውጭ የተሻለ ማንም ተጫዋች የለም ሲሉ አወድሰውታል። የቼልሲው አለቃ ለስካይ ስፖርትስ እንደተናገሩት በዚህ ሰዓት እሱ ከዓለም ምርጥ የተከላካይ አማካዮች አንዱ ነው ብዬ አስባለው ሲል ተናግሯል። ስለ ሞይ በጣም ጥሩ ነገር በየቀኑ በቁም ነገር እየሰራ ይገኛል። በጣም ትሁት፣ በጣም ደግ፣ ጨዋ፣ ድንቅ ተሰጥኦ ያለው ተጫዋች ነው ብለውታል። በዳሮር ካይሴዶን ከቪቲኒያ ግራኒት ዣካ እና ዴክላን ራይስ በመቀጠል 11ኛው የዓለም የተከላካይ አማካዮች ቀዳሚ አድርጎታል። የባላንዶር አሸናፊው ሮድሪ ከሴፕቴምበር ወር ጀምሮ በረጅም ጊዜ ጉዳት ከሜዳ እንደሚርቅ ከተገለጸ በኋላ በዚህ ዝርዝር ውስጥ ግን ቀዳሚ ቦታ ላይ ነው። የባላንዶሮ አሸናፊ ሮድሪ ከሴፕቴምበር ወር ጀምሮ በረጅም ጊዜ ጉዳት ከሜዳ እንደሚርቅ ከተገለጸም በኋላ በዚህ ዝርዝር ውስጥ ቀዳሚ መሆን ችሏል። ብዙ ወራቶች ካለፉ በኋላም ከፍ ያለ ቦታ እንደሚሰጥም በእንግሊዝ ፕሪሚየር ሊግ በቂ ምክንያትም አለ። በሚያስደንቅ ሁኔታ ይህ የካይሴዶ ሶስተኛ ውድድር ዘመን የፕሪሚየር ሊግ ጅማሬ ሲሆን፣ ነገር ግን ከቅርብ ወራት ወዲህ አልፎ አልፎ ቸልሲን በመምራት ላይ የሚገኛል። በትውልድ ሀገሩ ኢኳዶር ለሚገኙ የቀድሞ ክለቡ ኢንዲፔንደንት ዴል ቫሌ እየተጫወተ ያለ ከማንቸስተር ዩናይትድ ጋር ከፍተኛ ግንኙነት ነበረው። ምንም እንኳን እድሉን የወሰደው ብራይተን ቢሆንም በመጨረሻ በአራት ሚሊዮን ወል ወደ ብራይተንም የተዛወረ ተጫዋች መሆኑ አይዘነጋ። የባርሴሎና የፋይናንስ ችግር መቀጠሉ ሊቨርፑልና ማንቸስተር ሲቲ የባርሴሎናውን ድንቅ ላሚን ያማል ላይ የሚያደርጉትን አስደንጋጭ እንቅስቃሴ እንዲያስጀምሮት አድርጓል። ታዳጊ ክስተት አሁን ላይ ያለው ኮንትራት በ2026 የሚያበቃም ሲሆን በባርሴሎና የመቆየት ፍላጎቱ ደጋግሞም የሚያሳስብ ይሆናል። ክለቡ ባርሴሎና ያማል የትም አይሄድም በማለት ጥኖ አቋምን የያዘም ሲሆን ይሁን እንጂ የኢኮኖሚው እውነታ የተለየ ውጤትን ሊያመጣበት ይችላል። ልክ በ2021 ከሊዮኔል ሜሲ ጋር እንደተለያየው ማለት ነው። አኩሶል ዳኒ ኦልሞ በሜዳው እንዲቆይ ያቀረቡትን አቤቱታ በተሳካ ሁኔታ ቢያሸንፉም በዚህ ሳምንት ግን በላሊጋው ባርሴሎና አሁንም የዲቪዚዮን ጥብቅ የፋይናንሻል ፌር ፕሌ ሕግን እየጣሰ መሆኑን ገልጿል። ስራ አስኪያጁ ሀንሲ ፍሊክ ስለ ሁኔታው በግልጽ አሳስበዋል። እናም የክለቡ ፕሬዚዳንት ጆዋን ላፖርታ ለእሱም ሆነ ለደጋፊዎቹ ምንም አይነት ማረጋገጫ መስጠት አልቻሉም ባርሴሎና የያማልን አዲስ ውል በተመለከተ ውስብስብ ነገሮችን እየተጋፈጠ ነው ተብሎም ይታሰባል። እንዲሁም የፕሪምየር ሊጉ ሁለቱ ሀያላን ሊቨርፑልና ማንቸስተር ሲቲ ሁኔታውን በቅርበት እየተከታተሉት ነውም ሲል ሙንዶ ዲፖርቲቮ ዘግቧል። የያማል ወኪል ጆርጅ ሜንዴስ ባርሴሎና በወረቀት ላይ ያልተቀመጡ ሎችን በመሻገር ሊገመግሙ የሚገባቸው እንደሆኑ ጥንቃቄ እንዲያደርጉም ገልጿል። የካታላኑ ግዙፎቹ ለያማል እስከ 2030 የሚዘልቅ ኮንትራት ለመስጠት አቅደዋል እናም በቡድኑ የደሞዝ ስኬል አናት ላይ ያስቀምጠዋል። ሆኖም እነዚያ ምቾቶች ለማሳካት የገንዘብ አቅማቸው ይኑር አይኑር የተረጋገጠ ነገር የለም። በ2004 መጨረሻ ላይ በባርሴሎና መቆየቱን የተስማማ ቢሆንም በመቶ 100 ሚሊዮን ዩሮ የቪአይፒ የመቀመጫ ውል በክለቡ ሂሳብ ውስጥ እንደማይካተት ላሊጋ